መተማ ምናምን ምን አለ አረገጅ ምን እያየው አይደለ? ምን ገዱም ለውጥ ይሆናል እንደው ቶሎ አንተ ይሄን ይሄን አትልም። እንግዲህ እስካሁን ለውጥ የለም ማለት ነው። ሚዲያውም ምንም እያያችሁት? አይ ሚዲያማ ያለ ሀሳብ ስለሆነ ወደ ማረጋጋት ሳይሆን ወደ ማስፈራራት ሲሄድ ነው ዘገባው። ሰው የሚያየው አሁን እንደ ፈጣሪ እግዚአብሔር እንደ በራሳችን ሰው እንደዚህ መሆናችን እኮ ነው የሚያሳዝነው የሚያሳፍረውም እኮ ትናንትና እራሱ ምንድን ነው የሆነው? ትናንት ወደዚህ የሚመጣውን ቆርጠው የተወሰኑ ሰው ይዞ ሄዷል መከላከያ በእግሩ 160 ኪሎ ሜትር እየተሰቃየ እንደገና ደግሞ በመሃል ሰው

የወደ ጋይንት ስትደውላለህ ወደ ጋይንት ወደ አዲስ ዘመን ሀገር ተበላሽቶ ነው ያለው። እሱማ ነው ያው ይሄው የራሱ ነው። ዛሬም ደሞ ወደ እዛ ምንድን ነው ፋጣ ፋጣ የሚባል ወረዳ ላይ ወረዳ አስተዳዳሪውም ከእገታ ጋር ተገኝቶ ተያዘ ምናምን የሚል ነገር ሰምቻለሁ።

እንዲያውም እንዲያ ያደረጉ እዚህ ህዝቡ ተሰምቶ ተነስቶ ታጥቆ መምሮ ህንጽሁት ካሉበት እንገባል ምናምን ሲባል መከላከያ ወጣና በዲሽ ቃናለብን ተመልስ። አሀ ያማ ቢሄድም ደግሞ የራሱ ወዶ እርምጃ መውሰድ አለበት የሚለው ላይ ነው እንጂ መግፋት ህዝቡ ማሄዶ መቋሰል የለበትም እንዴ! አሁን ቀላሉ ነገር ልንገርህ እና አሁን አካባቢ ወደ ላይ አካባቢ ወደ አራት መቶ ከብት ተነሳ፣ ባለፈው ወይ ራስ ወዶ ለምን አይመጣም? ያንን ካለ ወይ ወርዳ አስተዳደር ወይ ጥንቃቄ ከሆነ ዝም ብሎ ተመለሱ ብቻ ነው? ወይስ አካሄዳችሁን በዚህ መልኩ ቀይሩ የሚል ነገር አለው? አይ የዛን ቀን ሲተኩሱ ዝም ብሎ ተኩሶ ተመለሱ ብቻ እንጂ አካሄዳችሁ ለጉዳት ያጋልጣል ሄዳችሁ ደግሞ ሌላ ጥፋት ቢመጣ ሰው ሌላ ሕይወትን ቢል ይሄንን ወይ መከራከያ ወይም የወረደው አስተዳደር ወይም የሌላ ፀጥታ ነገሩና ወይም በዛ መልኩ ሆነን የምንመልሰው ነው የሚሆነው እንጂ አካሄዳችሁ የህዝቡ አነሳስ ለጥፋት ስለሚያጋለጥ እሱን መከልከላቸው ጥሩ ነው። ግን ያንን የሚመልሰው ጠፍቶ ከቀረ ደግሞ ችግር ነው። መደረግ የነበረበት እንግዲህ ምናልባት ካው ማለት ነው። ስለዚህ መከላከያ ነው ጉዳይ ይችላል አይደል አዎ፣ እንከተላችሁ እሱ ነው። ሌላ ነገር ግን እኛ ካላልናቸው ወደ ምን ያንዳ ሶስት ይልና ያን ከተመከተል ነበረባቸው አብነ ሷብሮ

ያ ሁሉ ተጨፈጨፈ። ከዛ በኋላ ደግሞ አሁን በቅርብ አስራ ስምንት ምናምን የሚደርሱ ሰዎች እዛው ቦታ ላይ ተጨፈጨፉ። ምንም ምንም ምላሽ አይሰጥ። አሁን ተመልሶ እንደገና ትናንትና ደግሞ እንደዋፍ መጥፋት ከተቻለ አራት መቶ ከብት ሲጠፋ ህዝብ ሲሄድ አትከተሉም ብሎ መከላከያ ከከለከለ ነገሩ ወዴት ነው የሚለው ነገር በጣም አሳሳቢ ነው ማለት ነው። ይሄ። የሚሰጡት ምላሽም የለም። ምንም ሰው የሚሰማው ነገር የለም። በቃ ሄደ ሆነ እንጂ ሰላማዊ የሆነ ባለው ነገር ተብሎ ቅዳሜ ዕለት ቀድመህ ችግሩ ማይፈቱት ነው ያልኩት። አስሩ እንደዚህ ህዝቡን ማስጨነቅ ብቻ ከሆነ ችግሩን ቢፈቱት ኦኬ። እኛን ፈተዋል። ለእኛ ስጡን፣ ይሄን ኃላፊ የሆነ ቃል ገብቶ ቢተውታውን ችግር የለም። እንደምን ሰው መውጣትም አያስፈልግም፣ በምንም በምንም አለ።